እዚህ በመቀጠል ደግሞ በነዳጅ የሚሰሩ ተሽከርካሪዎችን በተመለከተ መንግስት አንድ አዲስ መግለጫ አውጥቷል። ይህ መግለጫ በተለይ የነዳጅ ተሽከርካሪ ላላቸው እጅግ በጣም አስደሳች የሆነ መረጃ ነው። ሰላም ጤና ይስጥልን፣ የተወደዳችሁና የተከበራችው የቻናላችን ተከታታዮች እንደምን አላቸው። እንኳን ወደ ቻናላችን በሰላም መጣቸው ዛሬ ብዙዎቻችሁ በጉጉት የምትጠብቋቸውን በሀገራችን ኢትዮጵያ ብሎም በመዲናችን አዲስ አበባ ላይ በስፋት የምናውቃቸው በነዳጅ የሚሰሩ ተሽከርካሪዎች የስራ ሚኒባስ አሁናዊ ሙሉ የዋጋ ዝርዝራቸውን ይዘንላችሁ ቀርበናል። ከነዚህ ተሽከርካሪዎች መካከል እንግዲህ ፋይፊል ሚኒባስ አባዱላ፣ እንዲሁም ሃይሮፍና ዲፎርዲ አይናማው ሻርክ፣ ዲፎርዲ ዶልፊን አሁናዊ ዋጋቸው ስንት ነው የሚለውን ዝርዝር መረጃ ይዘናል። መግቢያ ላይ እንዳያችሁት በነዳጅ የሚሰሩ ተሽከርካሪዎችን በተመለከተ መንግስት አንድ አዲስ መልካም የሆነ መግለጫ አውጥቷል። ይህንን በተመለከተ እንግዲህ የነዳጅ ተሽከርካሪ ላላችሁ ኢትዮጵያን እህት ወንድሞች በሙሉ በዚህ ቪዲዮ ወደ እናንተ አደርሳለሁ። ሁላችሁም ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ በዛሬ ዕለት የህዳር ወር የስራ ሚኒባሶች ዋጋ ሙሉ ዝርዝር ነው ይዤላችሁ የቀረብኩት። እነዚህ ተሽከርካሪዎች በአሁኑ ሰዓት ምን ያክል እየተሸጡ ነው የሚለውን መረጃ ከማቅረባችን በፊት ግን እጅግ በርካታ ኢትዮጵያኖች በተለይ የነዳጅ ተሽከርካሪ ያላቸው ሲያስጨንቃቸው የነበረውን አዲሱን መግለጫ በተመለከተ ወደ እናንተ በማስቀደምና ድረስ የኢትዮጵያ ሲቪል አቪዬሽን ባለስልጣን ከእጽዋት የሚዘጋጅ የአውሮፕላን ነዳጅ ለመጠቀም የሚያስችል ዘላቂ የአኖቬሽን ነዳጅ ላይ የተሰራ የአዋጭነት ጥናት ሪፖርት ህዳር 18 ቀን 2018 ሲያቀርብ የተገኙት የትራንስፖርትና ሎጂስቲክ ሚኒስትሩ ዶክተር አለሙ ሲሜ በነዳጅ የሚሰሩ ተሽከርካሪዎች የሚለቁትን በካይ ጋዝ ምን ያክል መሆን እንዳለበት የሚወስን ስታንዳርድ መዘጋጀቱ ተገልጿል። ሚኒስትሩ ስታንዳርዱን ያዘጋጀው ከኢትዮጵያ የደረጃዎች ኢንስቲትዩት ጋር መሆንና አሽከርካሪዎች በተዘጋጀው ስታንዳርድ መሰረት የማይጠየቁ ከሆነ እንደሚታገዱ፣ በተለይ ለረዥም ጊዜ ያገለገሉ ያገለገሉና ሞተራቸው ያረጀ ተሽከርካሪዎች የሚለቁት በካይ ጋዝ ከፍተኛ በመሆኑ ካላስተካከሉ እንደሚታገዱ አስታውቋል። በተለይ ከዚህ በፊት ሙሉ በሙሉ እንደሚታገዱ የነበረ ሲሆን አሁን ግን ካስተካከሉ እንደማይታገዱ እንግዲህ እጅግ በጣም መልካም የሆነ መግለጫ ነው። ተሽከርካሪዎች የሚለቁት የጋዝ መጠን በሕጉ ከተቀመጠው በላይ መብለጥ እንደሌለበት መጠኑን ያስቀመጠ የህግ ድንጋጌ ተዘጋጅቷል። ይህ ሕግ ስራ ላይ መዋሉ በካይ ጋዝ እንዲቀነስ ያደርጋል። ስለዚህ በቅርቡ ስራ ላይ እንደሚውል ይጀምራል፣ ማለታቸውን የትራንስፖርትና ሎጂስቲክ ሚኒስትር እንግዲህ ይህንን የመሰለ መልካም ዜና አቅርበዋል። በዛሬው ዕለት እንግዲህ የስራ ሚኒባሶች አሁናዊ የህዳር ወር ዋጋ መረጃን ስንመለከት አባዱላ በ2007 ሞዴል በማኑዋል ትራንስሚሽን ከ3 ሚሊዮን 400 ሺህ ብር ጀምሮ ከቦታ ቦታ ልዩነት ቢኖራቸውም ለገበያ መቅረባቸውን ተመልክተናል። ነገር ግን በአውቶማቲክ ማርሽ እጅግ በጣም ተወዳጅና ለቤት አገልግሎት የሚጠቀሙበት ከ3 ሚሊዮን 900 ሺህ ብር ጀምሮ እንደየቦታው፣ እንደየአካባቢው እንግዲህ መሸጫ ቦታ ልዩነት ለገበያ ቀርበዋል ማለት ነው። ሌላው ፋይቭ ኤል ሚኒባስ ነው። እጅግ በጣም ተወዳጅና ለስራ እጅግ ተመራጭ፣ ይህች ተሽከርካሪ ለረዥም ዓመታት እንግዲህ በሀገራችን ኢትዮጵያ ግንባር ቀደም ከሚባሉ በነዳጅ የሚሰሩ ሚኒባሶች መካከል አንዷ ናት። ታዲያ የዛሬ ወር አካባቢም እንግዲህ የመሸጫ ቦታ ላይ ማግኘት አልቻልኩም፣ በአሁነኛውም እንግዲህ ማግኘት አልቻልኩም። ነገር ግን ከ1 ሚሊዮን 800 ሺ ብር ጀምሮ ያገለገሉ ተሽከርካሪዎች መኖራቸውን በዚሁ አጋጣሚ ልጠቁማቸው ሌላው ሃይሩፍ ነው በ2008 ሞዴል 2 በር ይህ ተሽከርካሪ ዱባይ ተነርቶ ነው እንግዲህ ወደ ሀገራችን ውስጥ የሚገባው። በአሁን ሰዓት ከቦታ ቦታ ልዩነት ቢኖራቸውም ከ4 ሚሊየን 350 ሺ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። ሌላው ከ2016 እስከ 2022 ድረስ ጂኤል የሚባለው 00 ሃይሩፍ ማለት ነው የተሽከርካሪ እንግዲህ ከቦታ ቦታ ልዩነት ቢኖራቸውም ከ7 ሚሊዮን ብር ጀምሮ ለገበያ መቅረባቸውን ተመልክተናል። ነገር ግን ከ2023 ማለት ነው ጅግ በጣም ተወዳጅና አዲሱ ዘመናዊ ኃይሮ ዋጋው ሰማይ ሆኗል። ይህም ከ10 ሚሊዮን 900 ሺህ ብር ጀምሮ እንደየቦታው እንደየመሸጫው ልዩነት እንግዲህ ለገበያ መቅረባቸውን ተመልክተናል ማለት ነው። ሌላው ዲፎርዲ ዶልፊን እና ዲፎርዲ አይናማው ሻርክ ነው። ዲፎርዲ ዶልፊን ኖርማሉ በ2006 ሞዴል ከቦታ ቦታ ልዩነት ቢኖራቸውም ከ3 ሚሊዮን 600 ሺ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። ዲፎርዲ አይናማው ሻርክ እጅግ በጣም ተወዳጅና ተፈላጊ ሆነው በተለይ በመዲናችን አዲስ አበባ ላይ ችኮች እንግዲህ ለቤት አገልግሎትም እየተጠቀሙበት ይገኛሉ። ተሽከርካሪ በአሁን ሰዓት ከቦታ ቦታ ልዩነት ቢኖራቸውም ከ7 ሚሊዮን 100 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል ማለት ነው። ዛሬ እንግዲህ የብዙዎቻቸው ጥያቄ የሆኑትን የስራ ሚኒባሶች አሁናዊ የህዳር ወር ዋጋ መረጃቸው ምን ይመስላል? የሚሉትን የአባዱላ ሚኒባስን፣ ሃይሮፍ እንዲሁም ዲፎርዲ ዶልፊን እና ዲፎርዲ አይናማው ሻርክ ሙሉ የዋጋ ዝርዝሩን ወደ እናንተ አድርሻለሁ። እንዲሁም የተወዳጁ አፋይፌ ሚኒባስ ባስን እንግዲህ መረጃ እንደነገርኳችሁ፣ በዚህም በባለፈው ፕሮግራማችን ላይ እንግዲህ ለሽያጭ ያለበት ቦታ ማግኘት አልቻልኩም። የምታውቁ ካላችሁ በኮመንት አሳውቁን እያልኩኝ። እነዚህ ተሽከርካሪዎች እንግዲህ መግዛት ለምትፈልጉ እንቁላል ፋብሪካ የተለያዩ የመሸጫ ቦታዎች ላይ በስፋት እንግዲህ ለገበያ ቀርበው ተመልክቻለሁ ማለት ነው። ዞሮ ዞሮ እኛ መረጃውን ወራቶችን ጠብቀን ወደ እናንተ አርማች ተመልካቾቻችን ጆሮ ማድረስ የኛ ግዴታ ነው። እንደሚታወቀው በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ ከታገዱ አመታት ቢቆጠሩም ተሽከርካሪዎቹ ግን በገበያ ላይ እስካሁን ድረስ መጥፋት አልቻሉም፣ ሊጠፉም አልችሉም። ዞሮ ዞሮ መግቢያ ላይ እየገለጽኩላችሁ ደግሞ በነዳጅ የሚሰሩ ተሽከርካሪዎች እንግዲህ በብዛት ያረጁና የቆዩ ተሽከርካሪዎች ከከተማ ይወጣሉ ቢባልም መንግስት ይህንን መስፈርት አሟልታችሁ ግን ወደ ስራ መግባት ትችላላችሁ፣ ወይም ከስራ ቦታችሁ መፈናቀል አትችሉም ማለቱ በነዳጅ ለሚሰሩ ተሽከርካሪዎች እጅግ በጣም እረፍት የሚሰጥ መረጃ ነው ማለት ነው። ታዲያ ይህ መረጃ ለበርካታ ኢትዮጵያውያን ወንድሞች እንዲደርስ እየተቻላችሁን አድርጉ። ዛሬ እንግዲህ የብዙዎቻችሁ ጥያቄ የሆነውን ይህንን የተሽከርካሪ አሁናዊ ዋጋ መረጃ ወደ እናንተ አድርሻ አለው። ሌላ እንግዲህ የምሰራላችሁ የተሽከርካሪ አይነት ካለ ኮመንት ላይ አሳውቁኝ እኔም ልሰራላችሁ። ያዘጋጀኋቸው እንግዲህ ተሽከርካሪዎች ኤፍኤስአር የጭነት መኪና እንዲሁም ኦባማ ቅጥቅጥና የኤፍኤስአር ቅጥቅጥ አሁናዊ ዋጋ መረጃቸው ምን ይመስላል የሚለውን በዚህ ሳምንት እንግዲህ ወደ እናንተ አድማጭ ተመልካቾቼ የማደርስና የማስደ ምጥ ነው የሚሆነው። ሁላችሁም ቪዲዮውን ላይክ ላይክ እያደረጋችሁ ለኢትዮጵያውያኖች እንድዳርስ አድርጉ። ለቻናላችን ደግሞ አዲስ ከሆናችሁ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዳያመልጣችሁ የኖቲፊኬሽን ማብራቷን ማብራታችሁን አትዘንጉ። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላም አሌይኩም ወረሀመቱላሂ ወበረካቱ።